በስማ አብ ወወልድ ወመንፈስ ቅዱስ። አህዶ አምላክ በመላው አለም የምትኖሩ የሉል እግዚአብሔር ቤተሰቦች በሀያሉ አምላካችን በመድሀኒ ያለም ስም በግንግል ማርያም ስም በእያላችሁበት ቦታና ሰዓት ሰላም እግዚአብሔር ይረሳችሁ። እንደምን ዋላችሁ? እያሉ አምላካችን ልዑል እግዚአብሔር ዛሬም ዘወትርም ሁልጊዜም ቢሆን ስሙ ይክበር ይመስገን አሜን። ዛሬ እንደ መድሃን ያለም መልካም ፈቃድ ምንማማርበት ርዕሳችን የሚሆነው የቁም ቅዠት ክፉ መናፍስት በቁም የማቃዠት ውጊያቸውና መፍትሄውን አተኩረን እንማማራለን። እግዚአብሔር አምላካችን ጥበቡን፣ እውቀቱ፣ ማስተዋሉ፣ ሞገሱና እናንተም ወደ ተግባር የምትለውጡበት መንፈሳዊ ኃይል ለሁላችን ያድረን። እንደሚታወቀው የቅድስት አርሴማን ቤት የቅዱስ ሚካኤልን ዝክር እያደረግን ነው። እንግዲህ መሳተፍ የምትችሉ ከሆነ እሷ ሰማይቷ ከፈቀደችላችሁ ተሳተፉ። ሴክሽን ቦክስ ላይ ነው የምትሉት፣ እዚያ ላይ አካውንትና ስሜን ስልኬን አስቀምጥላችኋለሁ። በየአቅማችን እግዚአብሔር እንደረዳ መጠን የሰማይቷን ቤትን በመስራትም የሀያሉ መላክ ቅዱስ ሚካኤል ዝክርን በመዘከርም እናሳልፋለን ማለት ነው። መድኃኒ ዓለም ሁላችንም ይርዳን፣ አሜን። የቁም ቅዠት፣ ክፉ መናፍስት በቁም የማቃዠት ውጊያቸውና እንዴት እንደምናሸንፋቸው የሚል ነው። ክፉ መንፈስ በብዛት የሰው ልጆችን ህይወት በቅዠት እና እውነት ባልሆነ መንገድ በውሸት እውነት የሚመስል የተቀመመ ውሸትን ተከትለው እንዲኖሩ ትልቁ ውጊያው ነው። ብዙ ጊዜ የቀን ውጊያው በቁም በሀሳብ በተለያዩ መንገዶች ሰው ልጆች በማቃዠት ነው። ሌሊት ደግሞ የራሱ የሆነ ውጊያ አለው። የቀን ውጊያ አለው፣ የሌሊት ውጊያ አለው። መናፍስት ቀን ቀን የሚያመጡባችሁ ፈተና አለ፣ ሌሊትም ፈተና አለ። የቀኑ ፈተና እናንተም ማትችሉትን ከአይምሯችሁ በላይ የሆነውን በእናንተ ያልተሰጣችሁትን ያልተፈጠራችሁበትን ሊሳካላችሁ የማይችለውን ነገር በሀሳብ ውስጥ እያመጡ በቅዠት ብቻ እድሜያችን እንድንጨርስ ማድረግ ነው። ብዙ አስበናል፣ ብዙም አይሳካ፣ ብዙ አቅደናል፣ ብዙ አይሆንም። እምናቅዳቸው የምናስባቸው ነገር ደግሞ ከእኛ አቅምና ልክ እንዲሁም መጠን በላይና በጣም ማይሆን ነገር ማይሆን ነገር ሁሉ እንድናስብ ያደርገናል። ይሄ ቁም ቅዠት ነው። ሌሊት ደግሞ በህልም በቅዠት በህልመ ሌሊት ሌሊቱን በሰላም እንዳታሳልፉ በጥቁር ነገር እየተመሰሉ በእንስሳትም በተለያዩ ነገሮችም የሌሊቱን ጊዜ ደግሞ ሰላማዊ እንዳይሆን አድርገው እንድናሳልፍ ያደርጉናል። አሁን የቀን ውጊያ ላይ በተለይ በወጣትነት ጊዜ አንዳንድ የሀሳብ ውጊያ የሐሳብ ውጊያ ስላችሁ አንዳንዶቹም ብዙ ጊዜ እኛ በእግዚአብሔር ፊትም የምንቀርበው እና ፍላጎታችንም መናፍስቶቹ የነገሩን እና ከውስጥ ያወሩልን የሚሆንበት ጊዜ አለ። የምንጸልየው ጸሎት እነሱ ያወሩት እነሱ የወሰወሱን እነሱ የነገሩን የሚሆንበት አጋጣሚዎች አሉ እስካልለየን ድረስ እና ብዙ ጊዜ በመንፈሳዊ ተስፋ የምንቆርጠው መናፍስት ከውስጥ የነገሩን ነገር በጸሎት አቅርበን ወደ እግዚአብሔር እንጮህና ከዛ እግዚአብሔር የመናፍስቱን ፈቃድ ተከትለን ስለሆነ ጸሎታችን ቢሰማን ሌላ ፈተና ሊያመጣብን ስለሚችል ዝም ሲለን፣ በቃ እግዚአብሔር አይሰማኝም ጸሎቴን አይቀበልም ብለን ከመስመሩ ሁሉ የምንወጣበት አጋጣሚ ያለ ይህ ቀን ውጊያቸው ነው። የመናፍስት የሀሳብ ውጊያ በጣም ከባድና ትልቁ ፈተና ነው። እና ዛሬ ወጣቶች ትልልቅ ነገር እናስበዋል። ልጅ ሆነው ከእድሜያቸው በላይ የሚያቅዱ አሉ። የተፈቀደላቸውና መድኃኔዓለም የሰጣቸው ህይወት እያለ ከዛ ውጭ ሰው ሲያረግ አይተው ሰው ሲያወራ ሰምተው የማይፈልጉት ወይም የማይገባቸውንና ያልተፈጠሩበት ዓለምን እያቀዱ እያሰቡ እያመላለሱ በቅዠት ማለት ነው ጊዜያቸውንና እድሜያቸውን ይፈጫሉ። አንዳንዱ ሀገር መሪ መሆንም ያስመኘዋል፣ ከውስጥ ማለት ነው። አንዳንዱ ውጭ ሀገር መውጣትም ያስመኘዋል። አንዳንዱ ገዳም ያልተፈቀደለት ሊወት ነው፣ ገዳም ገብቶ መመነንንም ያስመኘዋል። አንዳንዱ ዝም ብሎ ትዳር ያስመኘዋል። አንዳንዱ ልጅ ያስመኘዋል፣ ያለ ጊዜው ማለት ነው። አንዳንዱ ከቤተሰብ ውጭ እንዲኖር ያደርገዋል። በተለይ ወጣቱ ጊዜውን ሁኔታውን የሚሰሙትን የሚደረጉትን ያዳመጡትን ነገር ተከትሎ መናፍስ በሀሳብ ይዋጋል። መነኩሴ ስናይ መነኩሴ መሆን፣ ጳጳስ ስናይ ጳጳስ መሆን፣ ካህን ስናይ ካህን መሆን፣ ሀገር መሪ ስናይ ሀገር መሪ መሆን፣ ታዋቂ ሰው ስናይ ታዋቂ መሆን ይህን በልባችን እያመላለሰ በቅዠት መልክ ጊዜያችን መፈጫ ያደርጋል እና ይህንን በሶስት መንገድ ነው የሚያመጠው። አንደኛው በማውራት ነው። ከውስጥ ሆኖ በማውራት ልብ ላይ አንደበት ላይ የተቀመጠበት አካል ላይ ሆኖ ድምፅ በማሰማት መጀመሪያ በማውራት ይህን ነገር ወደ ተግባር እንድንለውጠው ያስገድዳል፣ እና ያወራልናል። በቃ ቁጭ ብለን ያወራልናል፣ ስንሄድ ያወራልናል፣ ተኝተን ያወራልናል፣ ስናርፍ ያወራል። በተለይ ብቻችንን ስንሆን ብዙ ጊዜ መናፍስ ያወሩልናል። ከውስጥ የሚያወሩት ወሬ የሚነግሩን ነገር ግን በቅዠት መልክ የማይሳካሉ ሊሳካ ቢል እንኳን እነሱ ያፈርሱታል። እነሱ አውርተውልን ወደ ተግባር ለመቀየር የተነሳንበት ነገር ራሳቸው ያፈርሱታል እና የመጀመሪያው ይሄ አይነት ውጊያ የሚከፈተው በቁም የማይሆነውን ያልተፈቀደልንን፣ ዝም ብለን ከመሬት ተነስተን ከመጥም በላይ የሆነን ልመናም ጭምር አሁን ጸሎትም በጣም የሚያስቸግረው ማይ ከአቅማችን በላይ የሆነ ነገር እንለምናለን የአስር ሚሊዮን ሎተሪ ካልሰጠኝ ብለን ጸሎት እናደረግና ካልተሳካ ኡ እዚህ ይደረጋል። እንደዚህ እሱ ይህን የነገረን እሱ ነው እንግዲህ ያወራለን የእሱን ወሬ ይዘን እግዚአብሔር ፊት ቀርበን ኡ ማለት ይሄ በጣም አስቸጋሪ ነው። ስለዚህ መጀመሪያ የእሱን መለየት እስካልቻልን ድረስ በብዛት ያጠቃናል። እና መጀመሪያው ይህንን የቅዠቱን ኃይል ወይም ብሎ ስጋዊ የቁም ህይወት ቅዠት የሚያደርግበት መንገድ ከውስጡ ነው እያወራለን። ሁለተኛው እየወሰወ በመወስወስ ነው። ልብ ላይ በአንደበት ላይ የተለያዩ ያረፈበት ቦታ ላይ ሆኖ በመወስወስ በተደጋጋሚ ሀሳቡን በማቅረብ በተደጋጋሚ እንድናብሰለስለው ማድረግ እንድንደጋግመው ማድረግ ደጋግመነው በህይወታችን ላይ ትልቅ ቦታ ሰጥተነው እንድንወስን ወደ ውሳኔ ገብተንም ያን ነገር አደርጋለሁ የሚል እቅድ እንድንይዝ ማድረግ። ይሄ ብዙ ወጣቶች ፈተና ነው። ብዙ ወጣት ዛሬ ዘፋኝ መሆን ይላል፣ ዘፋኝ ይሆናሉ ይላል። ዘፋኝነቱ ስሜት ከውስጥ ያመጣው ወሱ ነው። ፊልም ሰሪ ይሆናሉ ይላል። ምናልባት ያልተፈቀደለት ህይወት ይሆናል። በቃ ያየውን ነገር ታዋቂ ሰው ታዋቂ መሆን ይፈልጋለ ይላል እና በብዙ መንገድ ይሄ ተፈትናል። በቁምም ያቃዥናል ማለት በቁምም መማር የሆነውን ህይወት እንድናስብ እንድናብሰለስል አይምሯችን እንድናቃጥል ያደርገዋል በቁማችን እንድንቃዥ ያደርጋል ማለት ነው። እዚህ ሁለተኛው በመወስወስ ነው። ሶስተኛው በልብ በመንዳት በመምራት ይሄ ከባድ ነው። መናፍስ መንዳት አንተን ከቻሉ የትን ነገር ውስጥ ይከተዋል። የልማድ ኃጢአት ውስጥ ይከተዋል። ማትፈልገው አመልና እርኩሰት ውስጥ ይከተዋል። መንዳት ከቻሉ ሰውረው ወይም በመንዳት ደረጃ የሚደርሱ ከሆነ ከባህሬ ከእግዚአብሔር ህግና ትእዛዝ ውጭ ከተፈጠርክበት ዓላማ ውጭ እንድትኖር የሚያደርጉበት አቅም ሊኖራቸው ይችላል። ስለዚህ መንዳታቸው ከልቡ ነው የሚመሩህ ነገር ነው። ከልቡ ነው መንገዱን በአጠቃላይ እየጎተቱ ወደማይሆን ነገር የሚከቱበት ጥበባቸው ነው። እና ሶስተዋል እስቲ ወደ መጽሐፍ ቅዱስ እንምጣ ዳዊት በተደጋጋሚ ስለ ጠላቶቹና ስለ ውጊያው ይጽፋል፣ ይጸልያል፣ ይለምናል። ጸልዮ ይጽፋል፣ ጽፎም ለትውልድ አስተላልፏል። እና በአንድ ወቅት መዝሙረኛው ዳዊት ሲጸልይ መዝሙር 27 12 ላይ ለጠላቶቼ ፈቃድ አትስጠኛል። የሚገርም ጸሎትም፣ ለጠላቶቼ ፈቃድ፣ ለጠላቶቼ ምኞት፣ ለእነሱ ምሪት አሳልፈ አትስጠኝ። የጠላት ፈቃድ እድሜህን ባልተፈቀደልህ ህይወት ውስጥ እንድታሳልፍ ማድረግ ነው። የጠላት ፈቃድ ያለ ጊዜ ያለ ሰዓትህ፣ እድሜህ ህይወትህ እንዲቀጭ ማድረግ ነው። አሁን አብዝተው የሚያስቡ ሰዎች ከልክ በጠን ከመጠን በላይ የሚያብሰለስሉ ሰዎች እድሜያቸውም ያጠረ ነው። እና መናፍስት ይህን ጥበብ የሚጠቅሙት አንዱ እድሜ ለመቅጨት እሺ፣ ስለዚህ ለጠላቴ ፈቃድ አትስጠኝ ያለው ትልቁ ጸሎት ዋናው ትርጉሙ እንደ መናፍስት ፈቃድና ሀሳብ ውስወሳና እንዳኖር ምሬት እንዳንኖር ለማድረግ ነው። በጊዜው የዳዊት ጠላት ሰው ይሁን እንጂ ውስጡ ውስጡን ክፉ መንፈስ ነው። የየትኛውም ሰው ጠላት ዲያብሎስ ነው። በሰውም ተመስሎ በተለያየ መንገድ የሚጣ ስለዚህ ይሄ ልናስብበት ይገባል። ልናስተውለው ይገባል። ልንረዳው ይገባል ማለት ነው። መጽሐፈ ዲድስቅልያ የሚባል መጽሐፍ ላይ እንዲህ ይላል፣ ነገር ግን ከክፉ ሰዎች እና ከዚህ ዓለም ፈቃድ ራቁ ይላል። አንድ ከክፉ ሰዎች፣ ክፉ ሰዎች በክፉ መናፍስት ሀሳብ ነው የሚመሩት። ጨዋታቸው፣ ነገራቸው፣ ሀሳባቸው፣ እይታቸው ሁሉ ሄዳ ብሎስ ነው። ክፉ ሰው መርቶ ክፉ ነገር ውስጥ ነው የሚከት። ክፉ ሰው ክርስትናን ያጎድፍባል። ክብርህን ያስነጥቃል። ባህሬን ይለውጣል። ጨዋታው ሁሉ ወሬው ንግግሩ ሁሉ ኃጢአት። ስለዚህ ከክፉ ሰው ራቃ። ከዛ ቀጥሎ ምን አለ? ከዚህ ዓለም ፈቃድ። የዚህ ዓለም ፈቃድ ሀብት ላይ ነው፣ ንብረት ላይ ነው፣ እንጀራ ላይ ነው፣ መክበር ላይ በስጋ በነፍስ እኮ መክበር አለ። በስጋ መክበር ላይ የዚህ ዓለም ፈቃድ ነው። የዚህ ዓለም ፈቃድ በልተ ተኝተ እንድትኖር ነው። የዚህ ዓለም ፈቃድ የዳብሎስን ነገር መግለጥ ነው። የዚህ ዓለም ፍቃድ ከእግዚአብሔር ሕግ ከሰማያዊ ቃል እና ከትዕዛዝ ውጭ እንድትኖር መሆን ማድረግ ነው። ስለዚህ ከሁለቱ ራቅ፣ ክፉ ሰውና የዚህ ዓለም ፍቃድ ክፉ ሰው መልካም አመልህን ያበላሸዋል። ክፉ ሰው በክፋቱ ያጠምዳል። ክፉ ሰው ክፉ እንጀራ እንድትበላ ይመክራል። ክፉ ሰው ከመናፍስት ጋር ስለሚያወራ ሀሳቡን ቶሎ የመቀበል እድልም አለው የእሱን ሀሳብ ቶሎ ወደ ተግባር የመለወጥ ቶሎ የመቀበል የክፉ ሰው ምክር እንደሚጎዳ የምታውቀው ካለፈ በኋላ። የዚህ ዓለም ፈቃድም ክፉ መሆኑን የምታውቀው በእግዚአብሔር አይን በአምልኮ ስታዩ አለበለዛ አለበለዚያ ይህ ዓለም መልካም ነው ውበት ነው ሲደምቅ ሲያምር ሲዋብ ስታየው ላይላዩ ላዩ ጥሩ ውስጡ ውስጡ ግን ከሰማይ አምላክህ የሚያራርቀህና ነፍስህን የሚያጠፍ ስለዚህ የዚህ ዓለም ፈቃድና ክፉ ሰው ራቅ ይላል። የአባቶች ትምህርት ኔ መጽሐፈ ድዲስ ቅሊያ ይባላል ከሰማንያ አንድ ውስጥ የሚገኝ ነው። እነዚህ የስርዓት መጽሐፍት የሚባሉት መጽሐፈ ቀለሜን ጦስ መጽሐፈ ድዲስ ቅሊያ አሉ። የአባቶችን ምክር የያዘ መጽሐፍ ነው እና ይሄ የቁም ቅዠት ብዙ ጊዜ የሚመጣው ከክፉ ሰዎች ምክርና ከዓለም ፈቃድ ነው። የክፉሶች ምክር እና ጨዋታ ብዙ ጊዜ መክበርን፣ ትልቅነትን፣ መወደድን፣ በስጋ ደምቆ መታየትን፣ ዓለማዊ ነገርን የሚያተኩር ነው። የዓለም ፈቃድ ደግሞ ይሄውኑ። ሁለቱ ነፍስን ያጠፋሉ፣ ከአምላክ ፍቅር ይለያሉ፣ የመድኃኔዓለም ትእዛዝ እንድትሽር ያደርጋሉ። እንዴ የሰማይ አምላክን እንዳታስብ በህጉም እንዳትመራ ያደርጋሉ። ስለዚህ ሁለቱም በቁምህ እንድትቃዥ ብቻ ሳይሆን የህይወት አቅጣጫ ነው ሚቀይራሉ። አንድ ሰው ከእግዚአብሔር ፈቃድ ከወጣ ሁሉን ነገር ያጣል፣ ሁሉን ነገር ይደበዥዥበታል። ትልቁ ጸሎት ከፈቃድ አታውጣኝ። እንደ እግዚአብሔር ፈቃድ መኖር ማለት በየትኛውም ነገር ጉዞ ላይ መድኃኔ ዓለም እጁ አለ ማለት ነው። የመድኃኔ ዓለም ምሪት አለ። ፈቃድ በሰማይ እንደሆነች በምድር ትሁን የምንለው እኮ አንዱ የእሱ ፈቃድ ውስጥ እሱ ስላለን የእሱ ፈቃድ ውስጥ መሪው እሱ ነው፣ ኃላፊው እሱ ነው። ስለዚህ ከፈቃድ አታውጣኝ ይበሉ። በኑሮ የተፈቀደልን ኑሮ አለ፣ በትዳር የተፈቀደልን ትዳር አለ። በትምህርትና በተለያዩ የስጋ ምኞቶች የተፈቀደልናል፣ ያንን አመልክተኝ ማለት ነው የክርስቲያኖች ጸሎት። ከዛ ውጭ ሲሆን ነው ቅዠት የሚሆን ትሮት አለ ትሄድ አለ ምን ትላለ? በዳብሎስ እጅ ነ እና ይህን ልናስብበት ይገባል። እንደ ፈቃደ ስላሴ መኖር፣ የፈቅድ ስላሴ ፈቃድ መለመን። ፈቃድ ምንድን ነው? አመልክተኛ አንድ ነገር ከመወሰናችን በፊት ፈቃዱ፣ መጠይቅ ከማድረጋችን በፊት ፈቃዱ። ትልቁ አላማውና ትርጉሙ የእግዚአብሔር ፈቃድ ሲኖር እንዴት እንደሆነ ታውቃላችሁ። ክፉ ኃይልና ዳቢሎስ፣ ክፉ ሰዎችና ክፉ ጊዜ እንዲሁም በአካባቢያችን የአንዣብ መናፍስት በአጠቃላይ የኛ የሆነው ነገር ላይ አይቀላቀሉ። ለምን? ፈቃዱ ይከለክላቸዋል። ዳዊት እንደዚህ ይላል፣ ጠላቶቼ ሕያዋን ናቸው፣ ይበረቱብኛል። ሕያዋን ናቸው፣ ጠላቶቼ ሕያዋን ናቸው፣ ይበረቱብኛል። አያቸው ጠላት ይበረታል። እኔ በመናፍስት ውጊያ አንድ ነገር አውቃለሁ በጣም ክፉ መንፈስ በየአንዳንዷ ሰከንድ ከእሱ ቁጥጥር ውጭ እንድትሆን አይፈልግም። በስራህ እሱ ባቀደልህ፣ እሱ ባወራል፣ በትምህርት እሱ በመራህ፣ እሱ በነገረ፣ በትዳር እሱ ባመጣልህ፣ እሱ በፈቀደው ጸሎት፣ ፈጣሪህን ልጠይቀው ያሰብከውን ነገር ሁሉ እሱም ያወራል እንዲሆን ነው የሚፈልግ እንዲሆን ነው የሚፈልገው። ይሄ ብቻ እኮ አይደለም። አምላክህና ፈጣሪ ፊት ይዘህ የምትቀርበው ልመናና ጸሎት ሁሉ እሱ ያወራል እንዲሆን ይፈልጋል። ከቁጥጥሩ እንድትወጣ አይፈልግም። በጣም እኮ የሚገርሙ መናፍስት እና ክርስቲያኖች ዛሬ በመንፈሳዊ ሕይወታቸው በጣም ነጭናጫዎች፣ ተስፋ ቆራጮች፣ አምላካቸውን የሚያማርሩ እራስ ለማጥፋት የሚቃጣቸው ብዙ ጊዜ ክፉ መንፈስ ወስውሶ የነገራቸውን ነገር በፈጣሪያቸው ፊት ቀርበው እየጠየቁ እማይሆን ነገር፣ የማይጠየቅ ነገር፣ የማይመጥነን ነገር ደግሞ እኮ የእሱን ሀሳብ እንድናምን ጥቅስ እየጠቀሰ ያለፈላቸው ሰዎች እየጠራ አባቶችን ያመጣላ! ከዛ እሱን ትቀበላለህ። በመድኃኒዓለም ትቆማለህ፣ ትጠይቃለህ። አይሆን ሲል ደግሞ መልሶ ይነግራል፣ አይ አንተ አትሰማም፣ ጸሎትህ አያርግም፣ ፈጣሪ ረስቶሃል፣ ትቶሃል እያለ ከዛ ሌላ ውጊያ ይከፍትባል። ስለዚህ መናፍስት ትልቁ ትግላቸው እያንዳንዷ ውሳኔ ከነሱ ቁጥጥር ውጭ እንዳ በሁሉም እንቅስቃሴ ላይ እነሱ እንዲመሩ በሁሉም በየትኛውም ነገር ላይ መንፈሳዊ የሆኑ እቅዶች ውስጥ ራሱ እነሱ በአቀዱልን እንድትሄዱ ፈልኩት። ለዛ ነው ወጣቱም በቁሙ ሰውንም ምኑንም በቁሙ የማይሆን እቅድና ሀሳብ ውስጥ የከተተው። በዚህ ነው ለዛ ነው የቁም ቅዠት ያልኳችሁ። በቁምም ማቃዠታል፣ በቁምም የማይሆኑ ዓለም ውስጥ መክተታል፣ በቁሙ መዘበር አረቃል። በቁሙም ባዶነት አለ። ስለዚህ የመናፍስትን አካሄድ፣ ውጊያቸውን፣ ስልታቸውን በደንብ ልናቅባቸው ይገባል። አለበለዛ ራሳችንን ያልተፈጠረልንና እውነት ያልሆነ አለም ውስጥ ነው የምናገኘው። በዛም መዳከራችን ጊዜ መጨረሳችን ነው መቀላላት። ይህን እንዴት ነው የምናውቀው? ለሚለው ብዙ ጊዜ እንደነገርኳችሁ የክፉ መንፈስን የእኛን መለየት የምንችልበትን ደረጃ እስከምንደርስ ድረስ መትጋትና መለመን፣ መማፀን፣ ማልቀስ ትልቁ መፍትሄ ነው። የመናፍስት ውጊያ የታወቀ ነው። መዝጋት፣ መምራት፣ መንዳት፣ መወስወስ ከዛ በኋላ ማስጨነቅ፣ መረባበሽ፣ ተስፋ ማስቆረጥ እነዚህ እነዚህ ናቸው ዋናዎቹ። እያንዳንዷን እንቅስቃሴ ለይተን ማወቅ ለይቶ ማወቅ ብቻ ሳይሆን ከውስጥ የሚመጡትን ሀሳቦች የእኛና የመናፍስት መሆኑን መለየት። ይሄ ባንዴ አይሆንም። ጊዜ ይፈልጋል፣ ትግል ይፈልጋል፣ ትጋት ይፈልጋል። እግዚአብሔር እገዛና ጸጋ ያስፈልጋል። የክፉ መናፍስትና የእኛን መለየት ከቻን በውጊያ ውስጥ ትልቅ ቦታ ላይ ነው ማለት ነው። አለበለዛ በጣም ከባድ። እውነቴን ነው የምላችሁ መናፍስት ሲኖሩ ቀላል አደ ቀላላ የብዙ ሰዎች ሕይወት የተበላሸው በእነሱ። ሰው ዝም ብሎ ነው የሚቀበጣጥረው፣ ዝም ብሎ ነው የሚያወራው፣ ዝም ብሎ ነው የሚኖረው። ዝም ብሎ ነው በቃ፣ ትንሽ ኃይለ እግዚአብሔር ሲነካው ሚ ብሎ ጨለጨው። ለዛ ትንሽ የእግዚአብሔር መንፈስ ቀረብ ሲል በአንድ የሚበረግገው። ለዛ ነው ዛሬ ጸለያችሁ ስትወጡ ሰዎች ሲያዩችሁ ይደነግጣል። ፊታችሁን አይተወኩኑ። እናንተ ጻድቅ አደለን ቅዱስ አይደለን። አርባ አንድ ሰግደን እኮ ነው ይወጣ በእኛ አርባ አንድ የሚደነግጥ እንግዲህ፣ አስ ንግግራቸው አይጥማቸውም የእናንተ ጨዋታ አያስቃቸውም፣ ይሸሿቸዋል፣ ስታወሩ ይደብራቸዋል። ይሄ ከምን የመጣ መስላቸው አም አስቸጋሪ ነው እና ቀላል አይደለም። ብዙ ነገር ያጠፋል፣ እንደ ሀገር ሀገር ያበላሻል፣ እንደ ቤተሰብን ቤተሰብን አቅጣጫ ይቀይራል እንደ ትውልድም የትውልድን አቅጣጫ ያዛባል። ለዛ ነው አባቶቻችን ብዙ ደከሙ፣ ብዙ ወጡ፣ ብዙ ወረዱ። አሳስሮ አስቀመጣቸው። ብዙ የተቸገረ ሰው አለ፣ ብዙ የጠበበው ሰው አለ፣ ብዙ የተጨነቀ ሰው አለ። ቢያገለግሉ በቀን ውስጥ ምን ያህል ሰው ይፈታል? ግን እስር ስር ሁሉም ከቤተ ክርስቲያን ውጭ ለምን አስቸጋሪ ነው። ስለዚህ ወደ ትምህርታችን ስንመለስ የመናፍስትን ውጊያ መለየት ትልቁ ነጥብ ነው። ሌላው መገሰጽ መቻል፣ ማሰር መቻል እና የቅዱስ ቁርባን ኃይል እኔ በህይወቴ ውስጥ የመድሃኒ ዓለም ስጋና ደም የክፉ መናፍስትን ምስጢር በሙሉ እንድታውቁ እንደሚያደርጋችሁ በሙሉ አፍ መናገር እችላለሁ። የእሱን ሀሳብ የምትለዩት፣ ውስወሳውን የምታውቁት፣ ምሪቱን የምታውቁት፣ ፈተናውን የምታውቁት ስትቀበሉ ስትቀበሉ ይታሰራል። ጸሎት ላይ ይቀላቀላል፣ ይጸልያል። ምናምን ችግር የለበትም። ትንሽ ቀስ እያለ እስከሚደክመው ድረስ ይላመዳል። ስግደትም እንደዛው። ግን ጸሎ ቅዱስ ቁርባን ላይ ይቀላቀል። ተቀብላችሁ ስታወሩ አትቀበጣጥሩም፣ ትረጋጋላችሁ፣ አንደበታችሁም ይገራል። ተቀብላችሁ ስትኖሩ ሀሳባችሁ ብሩ ይሆናል። እንዲ ያያችሁት ሁሉ ያምራችሁ። በቁም አትቃዡም። ተቀብላችሁ ኑሮን ስትጀምሩ በመድኃኔ ዓለም ስጋና ደም ሀብላችሁ ስለጀመራችሁ ብዙ በረከቶች ይለቀቅላችኋል። የቅዱስ ቁርባን በረከት ብዙ ነው። ዓይንን ያበራል፣ ሕይወትን ያሳምራል፣ ውስጥን ይይዛል፣ አንደበትን ይቃኛል። የእግዚአብሔርንና ሰማያዊ የሆኑ ምስጋናዎችን እንድንለምድ ያደርጋል። ጸሎታችን ያሳርግልናል፣ የክፉ መናፍስትን እይታ ይይዝልናል። እንደ ሰው ሰውኛ የሆኑ መዓዛ እንዲኖረን ነው ያደርግ። ይሄ ቅዱስ ቁርባን ኃይል ነው። ቅዱስ ቁርባን የወሰደ ሰውና የማይወስድ ሰው ጸሎቱም፣ ስግደቱም፣ አምልኮቱም የተለያየ ነው። የሚቆርም በቁርባን ከለላ ውስጥ ያለ ሰው ሕይወቱ በእግዚአብሔር እጅ ውስጥ ነው። ምሬቱ መንፈሳዊ ነው። እይታው በሙሉ በበድሃን ያለም እይታ የሚመራ ነው። መድኃኔ ዓለም በውስጥ ኑሮ የትኛው መንፈስ ነው የሚችለን የትኛው መንፈስ ነው የሚዋገር? ግን ደግሞ አንዳንዴ የመድሃኔ ዓለም ስጋና ደምን ተቀብለን መጀመሪያ ላይ ውጊያ አብዝቶ ይከፍትብናል ከጊዜ በኋላ ነው ስጋውና ደሞ የሚይዝልን እና በተደጋጋሚ መቀበል ልመዱ ስትለምዱ ነው አሁን የእሱን የእናንተን እየለያችሁትን የምትመጡት በስጋው ደሙ በኩል የእሱን የእናንተን እያወቃችሁ እያወቃችሁ የምትመጡት በስጋው ደሞ በኩል ነው። እና የቅድስናው ሚስጥር ትልቅ ክብር ሰጥታችሁት ተቀበሉት፣ ንሳ እየገባችሁ አለበለዚያ፣ ከባድ ነው፣ እድሜያችሁን ይጨርሰዋል። እና መድኃኔ ዓለም ለቅድስናው ሚስጥር ያብቃን፣ ክፉን ኃይል የያዝልን። አሜን። ወስብሐት ለእግዚአብሔር ይቆ